ዳይም ጋሚ ማለት አማራጭ የለኝም፣ ግዴታ አንቺ ማግኘት አለብኝ። ምክንያቱም ከዚህ በኋላ አሁን እኔንም ምንም ታስደርግኝ የምትችል ነገር የለም። ድንገት በሕይወት ይላል ብታስፈርጅብኝ ካልቻልሽ በስተቀር ደግሞ አንቺ ላይ አሁንም አንቺ እጅ ላይ ነው ያለው እኔ ብለሽ ብላሽ እስካመጣሽኝ ድረስ ፓስፖርቲን እስከ ቀማኝ ድረስ አሁን ደግሞ እሱ እንደምንም ብለሽ ፓስፖርቲን የምንቀበልበትን ነገር እታባክሽን እኔ መሄድ እፈልጋለሁ። እዚህ ሀገር መቀመጥ አልፈልግም። የተወሰነ ቀን የመጣሁት ያቺ ቀን ሳታልፍ መሄድ እፈልጋለሁ። አሁን እሱ እያወሳሰበን ያለው ነገሩ ተጣርቶ ተስተካክሎ ትዳሩን፣ አልፈለገውም እሱ ስለ ልጆቹ ነው ማሰብ ያለበት፣ ወይን ስለ ሰርጉ ስላለፈው ይሄ የማይረባ ሕይወት ታሪኩ ላይ ሰላም፣ እንግዲህ ፓስፖርቴን አሰጭኝ። አንቺ ነሽ ፓስፖርቴን በአንቺ ሰበብ ነው የተቀማውትና ፓስፖርቴን አሰጭኝ ሀዋ እያለች ነው። አሰላሙ አለይኩም ወረህመቱላህ በረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ የሆናችሁ መቀላቀል አትርሱ። ሁላችሁንም ክርስቲያኑ፣ ሙስሊሙ ሁላችሁም ቤተሰቦች ሰላምታዬ ይድረሳችሁ በያላችሁበት ፈጣሪ ከክፉ ነገር ይጠብቅልኝ። እንግዲህ እንደምታውቁት ሰላም ወደ የመን ሄዳ በሱመያ ና በሰይድ ጉዳይ ያለውን ነገር ለማጣራት ሄዳ እዛ የገጠማትን ነገር አይታችኋል። ፓስፖርቷን ተቀምታለች። ፓስፖርቴን የሰጠኝ አስመሰለ እንጂ ካሜራ ፊት ፓስፖርቴን እሱ ጋና ያለው እና ወደ ሀገሬ መግባት እፈልጋለው ሀዋ ፓስፖርቴን አስጭኝ እያለች ነው የዛሬውን ቪዲዮ ያያችሁት ካላችሁ። እውነት ለመናገር እኔ የምለው ነገር ምንድን ነው፣ ሰላም ሱመያንና ሰይድን ለማስታረቅ ነው የምትለው ሁል ጊዜ ማለት ነው እና በፊትም ወደ ሀገር መግባት ፈልጌ ያለው ግን አልተሳካልኝም። በባህር ወደ በባህር ልሄድ ነው በባህር ልመለስ ነው ስትል ሱመያ ከጎንሽ ነኝ ብላ ከጎኗ የነበረችው እሷ ናት። ይህን ስታደርግ ሱመያም ብቻ አይደለም የጠቀመችው ልጆቹም ጭምር ነው እና ሰሄድ ይህን ማገናዘብ ነበረበት፣ ቢያንስ ሌላ ሌላ ነገሩን ትቶ ማለት ነው እና እሱ ደግሞ እኔና እሷ እሷ የምትፈልገው ሌላ ነገር ነው እኔና ሱመያን ለማስታረቅ አይደለም ሸራ አስባ ነው። የማታውቂው ነገር አለን የሚለው ለሀዋ ማለት ነው። ሀዋ ደግሞ ጠርታ ነይ ያለቻት ጥሪያትና ከሚስቴ እንድታስታርቀኝ ያለች ቤትን በቃ ስለ ሱመያ ማወቅ ስለሚፈልግ እንደዛ ነገር ከሱመያ ጋር መታረቅስ እንደሚፈልግ አድርጎ ሀዋን ያስጠራታል። ሀዋም ተጠራታለች። እኔ ያናደደኝ ሀዋ ጠርታ ጠላ መሄዷ ነበር። እና ያው ከካሜራ ጀርባን ብዙ ስላወራን ይሄን ያደርጋል ብዬ ስላላሰብኩ ነው የሄድኩት ብላለች እና እኔ ማለት ፈልገው ነገር ሳይሄድ እንደዚህ አይነት ነገር ባታደርግ መልካም ነው ብዬ አስባለሁ እኔ እንጃ ሰላም እንግዲህ መጥፎ ነገራቸውን የምታስብ ናት ብዬ እስካሁን እኔ አልታየኝም ካየኋት እዚህ ዩቱብ ላይ ካየኋት ጀምሮ ማለት ነው እና ሰላማቸውን ለመመለስ ነው ለማስታራቅ ነው ነው የምትለው እሱ ደግሞ እኔና ሱመያ እንድት እንድንታረቅ ሰላም አትፈልግም። ሰላም ለራሷ የምትፈልገው ነገር አለን የሚለው እንግዲህ። ውድ ቤተሰቦቼ ፈጣሪ ነው አዋቂው፣ ግን ፓስፖርቷን ሰጥቷት ወደ ሀገሯ ብትመለስ ባይ ነኝ። እውነት ለመናገር እንግዲህ ፓስፖርቱን የሰጠኝ አስመስሎ ካሜራ ፊት ተከትሎኝ ቀምቶኛል። የኔ ፓስፖርት ነው የሰጠውሽ ብሎ ቀምቶኛል። ትካሸየንም ነካ አድርጎ ሻንጤን በወሰደው ሰዓትም ሲነካኝ ፍዝዝ ነው ያልኩት፣ ምናምን እያለች ነበር። ና በጣም ከባድ ነው እያሳዩን ያለው ነገር፣ በጣም ከባድ ነው። እውነት ለመናገር ሰላም የምትለው ምንድን ነው? ልጆቹንና ሚስቱን የሚፈልግ ሰው እንደዚህ ነው ወይ? ያንን ካዩ ጋር ያሳለፈውን የሰርግ ፕሮግራም ለምን ጠየቀ ከሌላው አስበልጦ ሚሞሪ ለምን ፈለገ? እሱ ሰላም አውርዶ ከሚስቱ ጋር ከልጆቹ ጋር መገናኘት አይፈልግም ነው የምትለው፣ ሰላም ማለት ነው። ሁኔታው ያስብላል። ሁኔታው ሰላም ከእሱ መያጋናት፣ እንግዲህ ብዙ ጊዜ ከእሱ መያጋን እናያታለን። ሰላምን እንደው በቃ ሁሉም ይቅርብኝ፣ ከይናፈቀ ሰው ማለት ነው ይቅርብኝ፣ በቃ ልጆቼን እንደው ሚስቴ ልጆቼን አሳይ፣ እንደው ልጆቼን ሰላም ካሉበቱ ሰጅኝ ብሎ ኮ እዛ ላይ እዛ ቪዲዮ ላይ ቢለምናት ሌላውን ጣጣትቶ ሁሉም ሰው ይረዳል። ሁሉም ሰው በቃ እንዳሰበው ሆነ ማለት ነበር። ሲሄድ ግን ሚሞሪን ካላመጣች ፖሊሶችንም አምጥቶ ሚሞሪን ወስዳለች ታምጣ፣ የሰርጌን ሚሞሪ ነው ያለው እና ነገሩ ይመሳሰላል። ከልጆቹ በቃ ትዳሩን ከመመለስ ውጪ ካዩ ጋር የነበረውን የሰርግ ፕሮግራም ቪዲዮ ይፈልጋሉ ወይ እንድትሉ ያደርጋቸዋል። እና ደግሞ ልክ እንዳዩ አልፎ አልፎ በቃ በጥፊ እያለ እያየን ነው። ሴቶችን ቡኒንም እንደዛ በጥፊ ሲያቦናት ነበረ። እንደገና ደግሞ ሌላ ይቺ ባለፈም ተመታለች። የሆነ ቪዲዮ ላይ ዛሬም እያየው ነበርና እያለፈ እያለፈ በጥፊ እያላቸው ነው። እንደዚህ አይነት ሰው አልነበረም፣ ሰሄድ በፊት በማቀው ማለት ነው። ግን ካዩ ጋር ከተገናኘ ወዲህ ጥፊው ራሱ ካዩ ወደ እሱ ተገልብጧል፣ መሰል፣ ተጋርቷል፣ ተመሳስለዋል። እሷም ያገኘችውን በጥፊ ነው፣ እሱም ይሄው ጀምሯል። እና ሰይድ ወደ ቀልብ ተመለስ። የትላንትናው ቪዲዮ አይታችሁ ከሆነ ደግሞ እኔ አዩ በምትሰራው ነገር እናደድ እናደድ እናደድ እና እቤት ስገባ እቅፍ ስታደርገኝ ውሃ ሆናለሁ አለ። እቅፍ ስታደርገኝ በቃ ውሃ ነው የምሆነው፣ ምናምን ስታቅፈኝ ሁሉ ነገር ረሰዋለሁ ውሃ ነው የምሆነው። እንግዲህ ፍቅር ፍቅር ነው፣ ፍቅር ጥሩ ነው። መዋደድ ማንም ሰው ሲዋደድ የሚጠላ የለም፣ ግን የመጀመሪያውን የመጣበትን የተነሳበትን ሰው መርሳት የለበትም። እውነት ለመናገር ማለት ነው በስደት ላይ ብዙ ነገር አብረው አሳልፈው ብዙ ህይወት ብዙ ነገርን አይተው እዚህ ደርሰው በቃ፣ አሁን የመጣ ከኋላ የመጣ ከበፊቱ ሊበልጥ አይችልም ብዬ ስለማስብ ነው ውድ ቤተሰቦቼ አልሙሂም እኔ የምለው ነገር ሰይድ ፓስፖርቷን ስጣት፣ ና ወደ ሀገሯ ትመለስ። በአንድ ወገን ባለውለታህ ናት ሰላም፣ በአንድ ወገን ባለውለታህ ሚስት የናሸሸች ልጆች የናሸሸች በሚለው አስቦት ይመስለኛል። ማስታረቅ ብትፈልግ እዚሁ እያለች ገና ከየመን ሳትወጣ አገናኝታ ማስታረቅ ትችል ነበር። ግን እንድንታረቅ ስለማትፈልግ ነው ነው የሚለው ግን ሱመያ በወቅቱ ወደ አገሯ መግባት ነበር የምትፈልገው። በባህር እሄዳለሁ፣ በህገ ወጥ መንገድ እሄዳለሁ እያለች አይታችኋል። ሁለት ህፃን ልጆች ይዘሽ ህገ ወጥ መንገድ እንዳታሰቢ ወዴትም እንዳትሄጂ እያልን ነበርኛም እና ወደ ሀገር እንድትገባ አግዛት። ከሆነ ሰላም ባለውለታው ናት ለሰሄድ አይደል እንዴ ጋይስ? እኔ እንደዛ ነው የምረዳው። ምክንያቱም ልጆቿን ይዛ በባህር ብትሄድ በህገ ወጥ መንገድ አልተሳካልኝም ብላ ብትሄድ ይችልች ልጆች እዛ ከባድ ነውና፣ በዚህ ዙሪያ ሰላም አግዛትም ከሆነ ባለውለታ እንጂ እንደ ጠላት ልትታይ አይገባም። ለማለት ያክል ነው፣ ውድ ቤተሰቦቼ። ብቻ የዚህ ቪዲዮ የነዚህ ሰዎች መጨረሻን ናፍቆኛል። በቃ ምን ይሆን መጨረሻው የሚለውን ነገር ለማየት በጣም ነው መጓጓው፣ ናፍቆኛል፣ ሁላም ማለት ነው። እና ውድ ቤተሰቦቼ ጥሩ ነገር ያሰማን እሱ መያመያለች ሱመያ ባለችበት ሰላም ትሆን። እንግዲህ ሰላም ወደ ሀገሯ ገብታ የምና ያድርገን። ሰላም ወርዶ ከጭቅጭቅ ቆጥተው ምና ያድርገን። ይህን ነው ማለት ፈልገው። ውድ ቤተሰቦቼ እንግዲህ እንደተለመደው ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። እስኪ ሀያ ሺ አስገቡኝ ማለት ነው ጋይስ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ